እስራኤል ግሬታ ተንበርግንና ሌሎች መቶ ሰባ የጋዛ ተሟጋቾችን ከሀገሯ አባረረች። እስራኤል ባለፈው ሳምንት እርዳታ ለማድረስ የጋዛን የባህር ክልከላ ለመጣት ሲሞክሩ ተይዘው በእስር ላይ የነበሩትን ስዊድናዊቷን የአየር ንብረት ተሟጋች ግሬታ ተንበርግንና ሌሎች መቶ ሰባ የፊልስጤም ደጋፊ መብት ተሟጋቾችን ከአገሯ አባራለች። ተንበርግ በአቴንስ የአየር ማረፊያ በተሰበሰቡ በደርዘን የሚቆጠሩ ደጋፊዎቿ አበባ ሲያበረክቱላት መዳፏን ጨብጠው እጇን ከፍ አድርጋለች። የእስራኤል የውጭ ጉዳይ ሚኒስተር አክቲቪስቶቹ ወደ ግሪክና ስሎቫኒያ መላካቸውን ገልጸዋል። የእስራኤሉ የውጭ ጉዳይ ሚኒስተር አክቲቪስቶቹ ወደ ግሪክና ስሎቫኪያ መላካቸውን ገልጸዋል። ከአክቲቪስቶቹ መካከል የግሪክ፣ የስሎቫኪያና የፈረንሳይ፣ የጣሊያን የእንግሊዛዊው እና አሜሪካዊ ዜጎች ይገኙበታል ብለዋል። አክቲቪስቶቹ በአስር ላይ በነበሩበት ወቅት በደል ደርሶባቸዋል፣ መሠረታዊ መብቶችን ተነፍገው ነበር የሚለው የሀሰት ዜና ውንጀላ በድጋሜ ውድቅ አድርገዋል። አርባ ሁለቱ ጀልባዎችን ተጠቅመው በስፍራው ከደረሱ አራት መቶ ሰባ ዘጠኝ ሰዎች መካከል ሶስት መቶ አርባ አንዱ ከሀገሪቱ እንዲወጡ መደረጉን ሚኒስተሩ አስታውቋል። 138ቱ አክቲቪስቶች እስራኤል ውስጥ በእስር ላይ ይገኛሉ። እሁድ ዕለት ከ40 በላይ የሚሆኑ የረሃብ አድማ ላይ መሆናቸው መረጋገጡን የግሎባል ሱመድ ፍሎቲሳ ዘገባውን አመላክቷል። አላማው በጋዛ ባህር ላይ የተንጣለለውን ህገወጥ ከበባ መስበር፣ ሰብአዊ ኮሪደር መክፈት ና በፊልስጤም ህዝብ ላይ እየደረሰ ያለውን የዘር ማጥፋት ዘመጃ ማስቆም ነው ብለዋል። የእስር እርምጃዎቹ አለም አቀፍ የባህርና የሰብአዊ ህጎችን የሚጠሱ ናቸው ብለዋል። የእስራኤል ባለስልጣናት በበኩላቸው ህጋዊ እገዳ ማስተላለፋቸውንና ጀልባዎቹ በምድሩ ሁለት ቶን እርዳታ ብቻ ስለሚያጓጉዙ ጉዳይ የታይታ ነው ብለዋል። የግሪክ የውጭ ጉዳይ ሚኒስተር እንዳስታወቀው ተንበርግ በእስራኤል ከተባበሩ በኋላ ሰኞ ወደ አቴንስ ከተወሰዱ ከአስራ ስድስቱ የአውሮፓ ሀገራት 161 ዜጎች መካከል ናት። ስሎቫኪያ አስር ሰዎችን በተለየ በረራ ተቀብላለች። ስዊዲናዊቷ አቴንስ ከደረሰች በኋላ ለጋዜጠኞች እንደተናገረችው ጂኤስኤፍ የእስራኤል ህገወጥና ኢሰብአዊ የባህር ከበባ ለመስበር የተደረገ ትልቁ ሙከራ ነው። ግሬታ እኛን ይወክላሉ የተባሉት መንግስቶቻችን ይህን ማድረግ ሲሳ ናቸው እና የዘር ማጥፋት ሞትና ውድመትን የሚያቀጣጥሉ መሪዎች ሲሆኑ እኔን አይወክሉኝም የሚሉ ሰዎች አለም አቀፋዊ ትብብር ታሪክ ነበር ብላለች። እመኑኝ በእስር ቤት ስለደረሰብን ግፍ እና በደል ለረጅም ሰዓታት ማውራት እችል ነበር። ታሪኩ ግን ያ አይደለም ስትላክላለች። እንዲባረሩ ከተደረጉት መካከል አንዱ የሆነው ስፔናዊ የህግ ባለሙያ ራፋኤል ቦሬጎ እሁድ ምሽት በማድሪድ አውሮፕላን ማረፊያ ለጋዜጠኞች በተደጋጋሚ የአካልና የአእምሮ ጥቃት እንደደረሰባቸው ተናግሯል። ደበደቡን፣ መሬት ላይ የጎተቱን፣ አይኖቻችንን ሸፍነው፣ እጃችንንና እግራችንን አስረው እስር ቤት ውስጥ አስገቡንና ሰደቡን ሲል ከሷል። እሁድ ወደ ጄኔቫ የተመለሱ ዘጠኝ የስዊዘርላንድ ዜጎችም ኢሰብኣዊ የእስር ሁኔታና አዋራጅ አያያዝ ነበር ሲሉ ቅሬታ ማቅረባቸውን ሮይተርስ የዜና ወኪል ሲል ዘግቧል። የእስራኤል የውጭ ጉዳይ ሚኒስተር ሰኞ እለት በተሰጠው መግለጫ አክቲቪስቶቹ ሕጋዊ መብቶች ሙሉ በሙሉ እንደሚከበሩና በዚህ መልክ እንደሚቀጥሉ አጽንኦት ሰጥቷል። የሚረጩት ውሸት ቀደም ብለው ያቀዱት የሀሰተኛ ዜና ዘመቻ አካል ነው ብሏል። ሚኒስተሩ እንዳስታወቀው ሰኞ እለት መደበኛ የህክምና ምርመራ ስታደርግ የነበረችው የህክምና ባለሙያ በእስር ላይ በነበረችበት በአንዲት የስፔን ዜጋ እስር ቤት ተነክሳለች ብሏል። በኋላም ስፔናዊቷ ከሀገር እንድትባረር ተደርጋለች። ባለሙያዋ ቀላል የአካል ጉዳት እንደ ሰባት አክሏል። ለጄሲኤፍ ጀልባዎች ባለፈው ወር መጨረሻ ላይ ከባርሴሎና የተነሱት በተባበሩት መንግስታት ድርጅት የሚደገፈው የተቀናጀው የምግብ ዋስትና ደረጃ ምደባ አይፒሲ ባለሙያዎች በጋዛ ከተማ ረሃብ መኖሩን ካረጋገጡ በኋላ ረሃብ በሳምንታት ውስጥ ወደ መሀልና ደቡብ ጋዛ ሊዛመት እንደሚችል አስጠንቅቀዋል። በጋዛ ሀማስ የሚመራው የጤና ጥበቃ ሚኒስተር ጦርነቱ ከጀመረበት ጊዜ አንስቶ ቢያንስ 460 ፊሊስጤማውያን በተመጣጠነ ምግብ እጥረት ሳቢያ መሞታቸውን ገልጸዋል። መካከል 182 ያህሉ የረሃብ ማስጠንቀቂያ ከወጣ በኋላ መሞታቸውን አስታውቋል። የተባበሩት መንግስታት ድርጅት በእስራኤል በጋዛ ላይ የጣለችውን እገዳ በአስቸኳይ እንድታነሳና ሕይወት አድን ቁሶች እንዲገቡ ጠይቀዋል። አካባቢውን የተቆጣጠረችው እስራኤል በዓለም አቀፍ ሕግ መሰረት በቂ ምግብና የሕክምና አቅርቦት ለጋዛ ሕዝብ እንዲደርስ ማድረግ አለባት። እስራኤልም በዓለም አቀፍ ሕግ መሰረት እንደምትንቀሳቀስ እና እርዳታ እንዲገባ ሁኔታዎችን እንደምታመቻች ገልጻለች። የአይፒሲ ግኝቶችና የጤና ጥበቃ ሚኒስቴሩን መረጃ አስተባብሏል። በቅርብ የተባበሩት መንግስታት የምርመራ ኮሚ ኮሚሽን የቀረበው እና ጦሩ በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽሟል የሚለውን ውንጀላ አጥብቆ ውድቅ አድርጓል። መስከረም 26 ሐማስ በደቡብ እስራኤል በተፈጸመው ጥቃት 1200 ሰዎች ሲገደሉ 251 ሌሎች ደግሞ ታግተዋል። የእስራኤል ጦር በምላሹ በጋዛ ጦርነት ከፍተዋል። የግዛቱ ጤና ጥበቃ ሚኒስቴር እንደገለጸው ከሆነ ጦርነቱ መጀመር ጊዜ ጀምሮ እስራኤል በጋዛ ባደረሰችው ጥቃት ቢያንስ 67160 ሰዎች ተገድለዋል ብለዋል። በሌላ ዜና የሱዳን ሚሊሻ መሪ ከ20 ዓመታት በፊት በዳርፉር ግዛት የጦር ወንጀልና በሰብአዊነት ላይ ወንጀል ፈጽመዋል ተብለው ጥፋተኛ ተባሉ። አሊ ሙሐመድ አሊ አብድ አል ራህማን ወይም አሊ ሹካይ በመባል የሚታወቁት ግለሰብ በመቶ ሺዎች የሚቆጠሩ ሰዎችን ከገደለው የጃንጃዊው መሪዎች አንዱ ነበሩ። ጃንጃዊድ በመንግስት የሚደገፍ ቡድን ሲሆን ዳርፉርን በማሸበር ይታወቃል። ኩሻይ በዳርፉር ከተፈጸመ ወንጀል ጋር ተያይዞ በዓለም አቀፍ የወንጀሎች ፍርድ ቤት ክስ የቀረበባቸው የመጀመሪያው ግለሰብ ናቸው። የተባሉት ግለሰብ እኔ አይደለሁም ሲሉ ተከራክረዋል። እንደ አውሮፓውያን አቆጣጠር ከ2003 እስከ 2020 ድረስ በዘለቀ ግጭት በዓለም ላይ ከተፈጠሩት ከባድ የሰብአዊ አደጋዎች አንዱ ነው። በአካባቢው አረብ ባልሆኑ ህዝቦች ላይ የዘር ማጽዳትና የዘር ማጥፋት ወንጀል ፈጽመዋል። የቀደመው ቀውስ ካበቃ ከአምስት ዓመታት በኋላ ዳርፉር በሌላ እርስ በርስ ጦርነት ውስጥ ቁልፍ የጦር ሜዳ ሆናለች። በአሁኑ ወቅት ሱዳን ጦርና መነሻውን ከጃንጂው ሚሊሻ ባደረገው በፈጥኖ ደራሽ ኃይሎች አርኤስኤፍ መካከል ጦርነት ሲሰጥ የተካሄደ ነው። በኩሻይብ ችሎት ወቅት በህይወት የተረፉ ሰዎች መንደሮቻቸው እንዴት እንደተቃጠሉ፣ ወንዶች እንደታረዱና ሴቶች ወደ ወሲብ ባርነት ተገደው እንደገቡ ገልጸዋል። ሰብሳቢው ዳኛ ጆአን ኮርነር በበኩላቸው በጃንጃዊድ የተፈጸመው ግድያዎች፣ መደፈሮች እና ውድመቶች ከማበረታታት በላይ እንዲፈጸም መመሪያ ሰጥተዋል ሲሉ ገልጸዋል። አክለውም ኩሻይብ አረብ ያልሆኑትን እንዲያጠፉ ትዕዛዝ መስጠቱንና ወታደሮችን ማንም ሰው እንዳያልፍ ማንንም በህይወት እንዳይተርፍ ማለቱን ተናግረዋል። የሚሊሻ መሪው እንደ ኤሮፒያን አቆጣጠር በ2003ና በ2004 መካከል በተፈጸሙ ጥቃቶች ላይ ባተኮሩ በ27 ክሶች ጥፋተኛ ሆነው ተገኝተዋል። ከውሳኔው በፊትም ጥቂት የዳርፉር ተወላጆች ቡድን በሆላንድ ዘሄግ ወደሚገኘው ፍርድ ቤት ለመግባት በትዕግስት ሲጠባበቁ ታይተዋል። በመከራቸው ውስጥ ሾካይብ የተጫወተውን ወሳኝ ሚና ምንም ጥርጥር ያልነበራቸው ሲሆን አንድ ግለሰብ ትዛዙን የሰጠው እሱ ነበር። መሳሪያውን ያገኘ ነው እሱ ነው ሲሉ ተናግረዋል። እሱ በዳርፉር ወሳኝ እንደሆነ ከጠየቃችሁኝ በጣም ወሳኝ ከሆኑት ውስጥ አንዱ እንደነበር መናገር ይችላለሁ። የዳርፉር ጦርነት የጀመረው በወቅቱ በአረቦች የበላይነት የተቋቋመ መንግስት ጃን ጃዊድን በማስታጠቅ ከጥቁር አፍሪካ ጎሳ የተውጣጡ አማጽያን ለማፈን በማሰቡ ነበር። ጃንጃዊድ ጃዊድ አማጽያኑን ይደግፋሉ ተብለው የተከሰሱትን አረብ ያልሆኑትን ነዋሪዎችን በዘዴ በማጥቃታቸው የዘር ማጥፋት ወንጀል ክስ እንዲመ መሰረተባቸው ሆኗል። ተመሳሳይ ስልታዊ ጥቃት አሁንም የሱዳን ኤርስ በርስ ጦርነት አካል ሆኖ እየተፈጸመ ይገኛል። ብዙዎቹን የጃንጃዊድ ተዋጊዎች ከሱዳን ጦር በተቃራኒ እየተዋጋ ያለው ፈጥኖ ደራሽ ኃይሎችን አርኤስኤፍን ተቀላቅለዋል። ዩናይትድ ኪንግደም በአሜሪካና ና የሰብአዊ መብቶች ተሟጋቾች አርኤስኤፍ በዳርፉር አረብ ባልሆኑ ማህበረሰቦች ላይ የዘር ማጥፋት ወንጀል እየፈጸመ ነው ሲሉ ከሰዋል። በሁለቱ ግጭቶች ውስጥ ለረዥም ጊዜ ሚሊሻዎችን መቅጠር፣ አመፅን ማፈንና ጾታዊ ጥቃትን ለጦርነት መሳሪያነት መጠቀም ሲተገበር ቆይቷል ሲሉ በለንደን ኢኮኖሚክስ ትምህርት ቤት ሱዳን ጥናት ምርመራ ዳይሬክተር የሆኑት ዶክተር ማቲው ቤንሰን ትሮማንስ ለቢቢሲ ተናግረዋል። በተለይ ጦርነቱ በዳርፉር የተካሄደ ያለበት መንገድ የሽብር ጦርነት ይመስለኛል ሲሉ ገልጸዋል። በሴቶች ላይ የሚፈጸመው ጥቃት ወይም ረሃብን በመጠቀም ምግብ እንዳይገባ ማድረግ በረሃብ እንዲሞቱ ተደርጓል። በመጀመሪያው የዳርፉር ችግር ሰለባ የሆኑት አብዛኞቹ ተፈናቅለዋል። አይሲሲ ኩሻይብን ክስ ለመመስረት ቢችልም አሁንም ድረስ በሱዳን ባለስልጣናቱ ላይ የወጡ እስር ማዘዣዎች አሉ። የቀድሞ ፕሬዚዳንት ኦማር አልባሽር በዘር ማጥፋት ወንጀል ቢከሰሱም እሳቸው ግን ክደዋል። አልበሽር በ2019 በመፈንቅለ መንግስት ከስልጣን ከተወገዱ በኋላ በሰሜን ሱዳን በወታደራዊ እስር ላይ እንደሚገኙ ተነግሯል። ኩሻይ በቅርቡ ቅጣት ይተላለፍባቸዋል ተብሎ ይጠበቃል።